ይህ መጽሐፍ ብቻ አይደለም አስተሳሰብ ፍልስፍና ርዕዮተ ዓለም ጭምር እንጂ። አራተኛው የመደመር መንግስት መጽሐፍ ኢትዮጵያ ለምን አላደገችም የሚል ቁጭት፣ ሌሎች ሀገራት የተለያለፉን የሚል የመንፈስ ቅናት፣ ብሎም ታሪክ ሰሪ ትውልድ መፍጠር ይገባል የመጽሐፉ ማጠንጠኛ ናቸው። የመጽሐፉ ጭብጦች ላይ ሙያዊ ትንታኔ የሰጡት በኮተቤ ትምህርት ዩኒቨርሲቲ መምህርና ተመራማሪው ዶክተር ዮሴፍ ቤኮም ይህን ይጋራሉ። መጽሐፉ ጠንካራ ምክንያትን እንደሚያነሳም በማከል አለም እየተለዋወጠች ባለችበት በዚህ የፖለቲካል ኢኮኖሚው ተለዋዋጭ ሁኔታ ውስጥ እኛ ያለ ነው የት ነው? መጽሐፉ ይንን ይጠይቃል። ዓለም እየፈጠነች እየነጎደች እያለች የበይ ተመልካች ሆነን ስለምን ቀረን ብለው መጽሐፉ ኢንትሮጌት ያደርጋል። በጣም የበለጸገ ጠንካራ ምክንያትን ያነሳል። መምህሩ ይህን ሀሳብ ያነሱት የአዲስ ከተማ ክፍለ ከተማ ባዘጋጀው የመደመር መንግስት መጽሐፍ ላይ በተካሄደው የፓናል ውይይት ነው። ጸሐፊው ያለፉት መንግስታት ስርዓቶች ጥንካሬና ድክመትን በጉልህ ለይቷል ያሉት መምህሩ የሁሉም ለውጥ መነሻ ከሆነው ከጊዜ ጋርም ይሽቀዳደማሉ ብለዋል። ሌላኛው ትንታኔ የሰጡት የፍልስፍና መምህሩና ተመራማሪው ዶክተር ዳኛቸው አሰፋም ይህንኑ ሀሳብ ይጋሩታል። ሌላኛው ጥያቄ እንድና እንዲነሳ የሚያደርገው አንዱ ሌላው እይታ ይሄ ሰባት ሀያ አራት የሚባለው ጉዳይ ነው። ሰባት ቀን በእያንዳንዱ ቀን ውስጥ ደግሞ ሀያ አራት ሰዓት የሚለው ስለ ጊዜ ስናነሳ የጊዜ አጠቃቀማችን ምን ያህል እንደ ቦዘንን ራሳችንን እንደንጠይቅ ያደርገናል ማለት ነው። ትውልዱ ኮስችን መደረግ ያለበት ከጊዜ አንጻር ይመስለናል አንደኛው ያለንበትን ሁኔታ ከቦታ ከጊዜና ከማህበረሰብ አኳያ ለይተን እንድናውቅ ያግዘናል። ሁለተኛው ደግሞ ሪኮንሲሊየሽን የእርቅ ጉዳይ መጽሐፉ በእጅጉ ከፋፋይ፣ አስጨናቂ የሆኑ ርዕሰ ጉዳዮችን አንስቶ በዜጎች መካከል የእርስ በርስ መከባበር ማህበራዊ መረዳዳትና መገናዘብ እንዲሮ ሀሳብ ይለግሳል። መጽሐፉ ነባራዊው ዓለም የራሱ የሆነ እውነት አለው ብሎ ያምናል ያሉት መምህሩ የወደፊቱን ያልማል ያለውንም ይጠብቃል ብለዋል። አንደኛው ወደፊት ይተልማል፣ ሁለተኛው ያለውን ይጠብቃል። የኮንሰርቲቭ ሳይዱ ማለት ነው። በምክንያታዊነት የታጀበ ለምክንያታዊነት ክፍት የሆነ በምክንያታዊነት ለመተሸት የተዘጋጀ ስራ ነው። የመደመር መንግስት መጽሐፍ ኢትዮጵያ ላለፈችባቸው ችግሮች ሀገር በቀል መፍትሄ ይዞ የመጣ መሆኑን የተናገሩት ደግሞ የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዘሪሁን ኮርሜ ናቸው። ሀገር በቀል የሆነ እሳቤና ሀገር በቀል የሆነ ፍልስፍና እውቀቶችን ጭምር ለሀገራችን በማበርከት እንደ ሀገር ከነበርንበት ጉስቁልና ተላቀን ወደ ሁለንተናዊ ብልጽግና መጓዝ የሚያስችለንን የመደመር እሳቤ የመደመር ጽንሰ ሀሳብ ለሀገራችን በማበርከት ሀገራችን ወደ ማንሰራራት ዘመን ላይ እንድትሻገር መደላድልና መሰረት የጣሉልን ስለሆነ። የፓናሉ ተሳታፊዎችም የመደመር መንግስት መጽሐፍ ለሀገር መፍትሄ ያመጣ የትውልዱ ሚናም ያመላከተ መሆኑን ተናግረዋል። ለትውልዱ እንግዲህ በአሁኑ ሰዓት አስፈላጊ የሆነውን ነገር አመቻችቷል። እንዳየነውም ከሆነ ሁሉን ነገር ምቹ ስለሆነ ትውልዱ የአሁኑ ትውልድ በጣም እድለኛ ነው ላለው። ስለዚህ ይሄ መጽሐፍ እንደ ሌሎች መጽሐፎች ሳይሆን ትምህርትን ሰጪ ገንቢም ስለሆነ ታትሮና ጠንክሮ አንብቦ ማስመስከር አለበት ነው የምለው። የስራ ባህላችንን እንድንቀይር በፊት ከነበርንበት የቆምንበት ነገር ቀይር የሆነ አመለካከት እንዲኖረን አስተሳሰባችን፣ አይዲዮሎጂቻችን የሚቀየሩበት አስተሳሰብ ወደፊት የሚታየኝ ነገር አለ ማለት ነው። ፍጥነት ለሌለው የመንግስት አስተዳደር ስርዓት መፍትሄ የሚሆን የመፍትሄ መድኃኒት መሆን የሚችል በተለይ ደግሞ ለመሪዎች ዓይን የሚገልጥ የቀጣይ ጉዞን በአግባቡ የሚያሳይ መዳረሻን በአግባቡ አውቀ እንድትንቀሳቀስ የሚያደርግ መስመር የሚያስይዝ ሀገሬን ወደፊት አሻግራለሁ ብሎ ለሚያስብ ሁሉ ብሩህ መንገድ የሚያሳይ መጽሐፍ ነው። የመደመር መንግስት መጽሐፍ በሶስት ክፍሎች በ13 ምዕራፎችና በ418 ገጾች የተተየበ ነው።